አልብሽ ያውቀዋል ታዲያ ምንድ ያስጨነቀ? ያው ለአባትሽ እንዴት እንደምንነግራችሁ ሳስብ በጣም ጨነቀ። እኔም በጣም ጨንቁ፣ ግን ደግሞ በጓደኞች አበረታችነትና በአንተ ፍቅር አያልነት ተገፋፍቼ ልነግረው ስል ነው የደወልከው። ጽናቴ ምንም ቢሆን፣ ግን አንተ አለምንሽበት ነገር ማድረግ አልፈለግም። ምን ማለት ነው? በዚህ ሰዓት ከአንተ ጋር ከመሆን ውጪ የሚያስደስተኝ ነገር የለም። እሺ ጽናቴ በቃ ኔ ልጣልሽ ዛይ መሻሪ ይችውይቅነሽ አምላክ ያደረህን ደስታዬን ዳግም አይቼ እንዳላጠው። እኔ ያለ ጽናት ምንም ነገር ማድረግ አልችልም። እሱን ታውቃለህ? እባክህ የጽናቴን አባት ልቦን አራራልን በትዳራችን ደስተኛና ፍቃደኛ አድርግልን አባቴ ለምን እንደዚህ በቶሎ እንዳገባ እንደፈለገ እንቆቅልሽ ቢሆንብኝም ግን በቃ ማንም ሰው በትዳራችን እንዲያዝን አልፈልግም በተለይ ደግሞ የጽናት አባት ምክንያቱም ለጽናት ይሁሽ ጽናት፣ ምንም ነገር ቢሉሽ እንዳትናደጅ፣ ለአንቺ በማሰብ ነው። ሺ እሱ ግን ለምንድን ነው እያወቀ ዝና ያለኝ ማለት አልገባኝ። አባኔ ተማሪ እንዳልነበርኩኝ ያቅ ነበረ? እንዴት? ያኔ ደረጃው ላይ ስንጨቃጨቅ ሰምቶናል እንዲ እና እንዴት እያወቁ ዝማሉ። ያው እኔ እንዳልጨናነቅበት ብሎ ነ። የአባትሽ አስተሳሰብ ግን በጣም ነው የሚገርመው። እኔ ግን ለጋሼ እስከምንነግራቸው እንዴት እንደጓጓሁ ከኔ በላይ ሆነ። ደስ ያላችሁ የጽናትና የኪራ ወዳጆች በሙሉ፣ ጽናትና ኪራ ሊሞሸሩ ቬሎ መርጠዋል። ሰላም ጤና ይስጥልኝ። ውድና የተከበራችሁ ኢትዮጵያውያንና ትውልደ ኢትዮጵያውያን በያላችሁበት የፈጣሪ ሰላምታ ይድረሳችሁ ያልኩኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ ባክቦ ይጠይቃለሁ ጽናት ክፍል 67 ተለቀቀ። አቶ ተሾመ እንግዲህ ኪራን ጽናትን በዚህ ሰሞን ማግባት አለብህ መፍጠን አለብህ ሲል ለኪራ ይነግረዋል። ኪራ ደግሞ እኔም ብዬ ነው ጽናት ግን አባቷን ማስቀየም አትፈልግም። እሱ የሚያውቀው ትምህርት እንደምትማር ነው እንጂ ስራት እንደምትሰራ አያውቅም ይለዋል። ታዲያ ምን ችግር አለው እንነግረዋለና ቶቶሾመ የባለቤቱ ስጋት አለበት። ታዲያ እናትህ ደስታን ሳታይ መሞት አለባት ሲል ይጠይቀዋል። ኪራም የሆነ የተደበቀ ነገር እንዳለ ውስጡ እየነገረው ስለሆነ ምነው የደበቃችሁት ነገር አለ በማለት ይጠይቀዋል። አይ ማለቴ ሁሌ እናትህ የምታስበው የአንተን ወግና ማረግ ማየት ነው። ኪራ ሰርጋቸው መፍጠኑ ግራ ገብቶታል። በዙሪያ እየተከናወነ ያለ ነገር እንዳለ ይሰማኛል። የሆነ ነገር ካለ ንገረኝ፣ ይለዋል ይልቁንስ ነገር አታረሳሳ። በዚህ በሶስት ቀን ውስጥ መሞሸር አለባችሁ። በዚህ በሶስት ቀን ውስጥ ምን ነው? አንድ ቀን ተግማሽ ላደርግላችሁ። እናንተ ሂዱና ቬሎውን ምረጡ፣ ሌላውን ነገር ለእኔ ተወው ይላል። በዚህ በሶስት ቀን ውስጥ ብታገባ ምንህ ክብርህ ይቀንሳል? እናትህ ለአንተ ብላ ያደረገችውን ነገር ብታውቅ ኖሮ እንደዚህ አታደርግም ነበር። ኪራ አባት ጽናትን ከጠራት በኋላ እንዳስቸገርኩሽ አውቃለሁ፣ ግን የሆነ ነገር አድርግልኝ። ኪራን እንድታገቢው እፈልጋለሁ። ባለቤቴ ከመሞቷ በፊት የእናንተን ደስታ ማየት አለባት እና የኪራ አንድ ላይ መሆን ለአስቱ ከወርቅ በላይ ነው። አባትሽንም ቢሆን እኔ አሳምነዋለሁ፣ ግድ የለሽም በማለት ይጠይቃታል። ጽናትም አይ አባቴ እንደዚህ እንደሆንኩኝ አያውቅም። እሱ እንዲቀየመኝም አልፈልግም ደግሞ ቀኑም አጠረ በማለት ትነግረዋለች። እሱ ይሄንን ሁሉ ኃላፊነት ለእኔ ስጭኝና እኔ እወጣዋለሁ አንቺ ያልኩሽን ብቻ አድርጊ በማለት ይጠይቃታል። ጽናት ላስብበት ስላለች የኪራ አባት አስቢና ንገሪኝ ተብላለች። ጽናት አባቷን በምን አይነት ሁኔታ እንዴት ማሳመን እንዳለባት ግራ ገብቶታል። ልጅህ ትምህርቱ ተወች፣ ስራ ጀመረች፣ አሁን ደግሞ ልታገባ ነው። ባል ምንድን ነው የሚሆነው? ለሰሚውም ግራ ነው። ወደ ጽናት አምርታለች። እኔና ኪራኮ ልንጋባ ነው እያለች ትነግራታለች። በርበሬ ልጠቀንጥስ እጇን በፍጥነት ትሰበስባለች። እኔ ስንተኛ ሚዜሽ ነው? ከምሩና ከነሐውም ውጪ ዳብል የሆነ ሚዜ መሆን አይችልም። በትላልቅ ሰርጎች ትናንሽ ሰርጎች አሉ ይባል የለ እያለች ትጫወታለች። አባት ከባለቤቱ ጋር ያወራል። ባለቤቱ ታለቅሳለች። እባክሽን አታልቅሽ፣ ነገሮች ሁሉ ይስተካከላሉ ይላታል። እምሩና ጽናት ስለ ሰርጉ መሞሸር እየተነጋገሩ ነው። እምሩ፣ ኪራ መጥቶ ነበር የሰማሁት እውነት ነው ወይ ትላለች። እሱማ እውነት ነው ግን አባቴን እንዴት ማስረዳት እንዳለብኝ አላውቅም። እምሩን፣ ነገሮችን እንዳታበላሽ፣ አባትሽ በይቅርታ የተሞሉ ናቸው። በጓደኞቿና በኪራ ግፊት ለአባቷ እውነቱን ልትናገር ሞክራለች። ኪራ ወደ እሷ ያመራል። ይቅናሽን የሚስት ምንም ነገር ቢሆን ከእኔ እንድትለይ አልፈልግም ካላንቺ የሆቴ ባዶ ነው ይላል። በሌላ በኩል ኪራ መጸለይ ጀምሯል። ፈጣሪ ደስታን እንዳትነሳኝ ካለ ጽናት የሆቴ ሆቴ ባዶ ነውና እሷን ማጣት አልፈልግም፣ ግን ደግሞ አባቷን ማስከፋት አልፈልግም። አባቷ ከደወለችለት በኋላ ደስታን ይዛ መጣለች። ጽናት አባት ከድሮውንም ተማሪ እንዳልሆነች ያውቅ ነበረ። ታዲያ እሽም ብሏል። ለኪራም ነግረዋለች፣ ድሮም ያውቅ ነበረ። ደረጃ ላይ ቁጭ ብለን ስንጨቃጨቅ አይቶን ነበር። የጽናት አባት እሽታውን ከተቀበለ በኋላ በደስታ ፈንድቀዋል። በሌላ በኩል የኪራ አባት የተጠሪውን ስም ዝርዝር እያወጡ ነው። ድባቡ እጅጉን ደስ ይላል። ጤፉም አልቀረ፣ በርበሬውም አልቀረ መታዘዙን ጀምሯል። ጽናት አሁን ሙሽራ ሆናለች። በሌላ በኩል ክብሮም ሽንኩርት ይከትፋል። ጽናት ሙሽራ ስለሆነች በሽንኩርት ምክንያት እጅሽ እንዲጠቁር አንፈልግምና እኔ ሰራለሁ በማለት ሽንኩርት ከተፈውን ይዟል። ጽናት አሁን ላይ አፈር አይንካሽ እኋም አይንካሽ ቁጭ ባይ ተብላለች። በዛም ስትሄድ አልጋው ተነጥፏል። በዛም ስትሄድ ግቢውም ተጠርጓል። አረ መቀመጥ መቆመጥ ነው። የኪራ አባት አሁን ላይ ኪራንና ጽናትን ለመዳር ደፋ ቀና ማለቱን ጀምሯል። አባዬ ምላ ግዝህ፣ እናንተ ሙሽራ ናችሁ፣ ምንም ነገር አትንኩ። እናንተ ወግ ማድረግ ማየት ለእኔ ደመወዜ ነውም ብሏል እንዳንተ አይነት አባት ስለሰጠኝና እንደማያ አይነት እና ስለሰጠኝ እንዲያውም እንደ ጽናት አይነት አፍቃሪ ስለሰጠኝ ፈጣሪን አመሰግነዋለሁ። ይልቁን ሲዱና ቪሎን ምረጡ። ለተም የኪራን አባት ስላደረክልኝ መልካም ነገር አመሰግናለሁ። እኔ እኮ ድሮንም ስህተት ሰርቻለሁ አትቀበሉኝም ብዬ መፍራቴ። ኪራ አባት አስኩዬ፣ አሁን እንዴት ደስ እንደሚልሽ የልጆችሽን ማድረግና ወክ ስታይ እያለ በደስታ ፈገግ ብሏል። የሰርጉ ዝግጅት አጅብ ያስብላል። ጽናትና ኪራ ቬሎ መለካት ላይ ናቸው። አቶ ተሾመ ቤቱን በአንድ እግሩ አቁሞታል። ሶፋውም ተቀይሯል። እምሩና ናሆም የሰርጉ አጃቢ ስለሆኑ ቤቱን ከቀያየሩ በኋላ አቶ ተሾመ ልጆቹ ቬሎ ሊመርጡ ስለሄዱ እናንተም ሂዱና ግዟቸው በማለት ወደ እነ ኪራ እንዲሄዱ አድርጓል። በየሄደበት ለጽናት ፍቅሩን ይገልጽለታል። ሽቆንጆ ቢሰለፍ አንቺን የሚተካ የትም የለም እያለ ያሞግሳታል። ያሆምና ምሩ እንዲውም ሰኒ ወደ ነኪራ ስላመሩ በቦታው ደርሰዋል። ሸብረብ አለሽ ምድር በማለት ቀውጠውታል። ሰርጉ ዛሬ ይመስላል። ይዎቹም የሚዜ ልብሳቸውን አንስተዋል። ሙሽሮቹም የሙሽራ ልብሳቸውንና ቬሏቸውን ይዘው ሸብረባለሽ ምድር እያሉ እየጨፈሩ ነው። እጅጉን ያማረና የተዋበ ጊዜዎቹም ሆነ ሙሽራዋ ለሰርጉ እንዴት መጨፈር እንዳለባቸው ካሁኑ ልምምር ላይ ናቸው። ኪራም የሚወዳትንና የሚያከብራትን እጮኛውን ለማግባት ሸርን ጉድ ማለቱን ቀጥሏል። ታዲያ አንድ ነገር ያሰጋናል። እሱም የእናቱ መታመም እጅጉን አሳሳቢ ነው። ጓጓለት የፅናትና የኪራ ሰርግ እንቅፋት ይኖረው ይሆን ወይስ አይኖረውም? ለምን የኪራ እናት እጅጉን በጣም ታማለች፣ እየመጣው ነው ጠብቂኝ በማለትም የኪራ አባት ስልክ ደውሎ ባለቤቱን ሲያወራ ነበር። የኪራ እናት የኪራን ደስታ ማየት ትፈልጋለች ለማጠናቀቅ እየተቻኮሉ ባለበት ሁኔታ እናታቸው ደግሞ እጅጉን በጠና ታማለች። ቀጣይ ክፍሉ ምን ይሆናል ብላችሁ ታስባላችሁ? እናንተ የተጓጓለት ሰርግ ይጠናቀቅ ይሆን ወይስ የኪራ እናት በመሃል ምን ምትሆን ይመስላችኋል? የዛሬው የፅናት ድራማ እጅጉን የአማረና የተዋበ ቆይታ ነበር። ለዛሬው እዚህ ላይ ይብቀኝና በቀጣይ ክፍል ቀጣዩን ይዤላችሁ ቀርባለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ በአክብር እጠይቃለሁ።